ትግስት የምትባል ማናት ይሄች ናት ኢየሩሳሌምስ ይሄች ናት ከእናንተ ቤተሰብ 14 ሰው እንድሞት ነው ጠላት ድግምት ያሰራው አንድ ሁለት ተብሎ 14 ሰው ጥቂቱን ነው ከተገለጠው የጠራሁት ብዙ አለ ከእናንተ ወንድምሽ ነው ከፍተኛ መረብ ነው እናንተ ላይ የተጣለው? ልክ ነው። እንዳታመልጡ ከእጁ እንዳትወጡ ተራ በተራ ጨርሳችኋለሁ ተብሎ አስራ አራት በሰው አይን በሚገቡ ሰዎች ላይ የተሰራ መንፈስ አየሁ። ልክ ነው። አንድ እህትም ታማኝ ያለችው በካንሰር፣ እህትሽም በካንሰር ታማኝ ያለችው አምሳል ማናት? እህቴ ነች፣ እህትሽ ናት። ከኋላ ጎንደር አካባቢ አንድ ስም አየው፣ ካሚሶ የምል አዎ፣ አባቴ ነው። አንተ ቆጥሩ ለብዙ ሰው ባለው ለታነክ ግን ጠላት በዛብኝ። እነሱን በመዋርት ብቻ ነው የሚሞክሩ። ላንተ ሳንጃ የተዘጋጀበትን ጊዜ ጭምራይ እነሱ በስለት ተወቅቴ እንድትሞት ጭምር እነሱ አልተ ባለቤቴ። በጌታ በኢየሱስ ስም ስም ያለው ስም የሌለው በሽታ የእናንተን ህይወት የሚፈለግ ከዚህ ሰዓት ጀምሮ ይሰበር። ተስፋ ለምን ትቆርጣለህ አንተ? ካንሰር ስለተባለ። ካንሰር ከላዩ ላይ አሁን ሂድ። ገንዘቤ ወንድሜ ነው ወንድሜክ ነው፣ አዎ ገና በረከት በህይወታችሁ መምጣት ስጀምር፣ ገና ጸጋ ይዛችሁ ስትነሱ፣ ገና ንግድ ስትጀምሩ፣ ገና ተምራችሁ ሲሳካላችሁ፣ ገና ጸሎት ስጀምሩ፣ በህይወታችሁ ላይ ማይበል የሚቀሰቅሱ ቡድኖች በኢየሱስ ስም ይበተናሉ። ጋና በህይወቴ ላይ ከረጅም ዘመን ትግል በኋላ ትንሽ ለውጥ መታየት ስጀምር! በጤናችሁ ላይ ዋጋ እያስከፈለ ወደ ሞት የሚመራችው! በኢየሱስ ስም ተገለበጠ። አሜን። ሴጣን እናንተን በጤና ነው ሁሉ የሚፈትናችሁ። በቃ አንዱ ታሞ ሲፈወስ ሌላው ላይ ሌላው ከሆነ ነገር ስወጣ ሌላው ላይ አዎ አዎ በኢየሱስ ስም እንደዚህ ተፈቶ የሮጠ ይቀጠል።